ቲናና ካሊብ እንግዲህ በዚህ መልኩ አብረው አድረዋል ማለት ነው። ይህም የሆነው ምንድ ነው ቲና ባደረገችው ነገር ነው። ቲና እንግዲህ ምን አድርጋለች ካልን ቲና ይዘው የነበረው ማለትም ከወይኑ ላይ የጨመረችው ካሊብ እንዳያስታውስ እንዲሁም እንዲተኛ የእንቅልፍ መድኃኒት ነበረ ማለት ነው። ስለዚህም ካሊብ ጋር አብራ አድራለች ማለት ነው። አሁን የምፈለገውን ነገር ህልሜን ያሳካው ይመስለኛል ብላለች። እሱ ምንድ ነው፣ ከዚህ ቤት ላለመውጣት ከካሊብ ማርገዝ ነበረባት ማለትም በእሱ ሀሳቤ ይሄ ሀሳብ ልክ ነው ወይስ ልክ አይደለም ስንል፣ በአባባ ሀሳቤ ልክ አይደለም። ምክንያቱም ከዚህ በፊት ምን ብለዋን፣ እንደ አባያ ይበልና ከኔ ወልዳ ቢሆን ሲል ጊዜ አባባም ከአንተማ ወልዳ ቢሆን ኑሮ ልጁን እንወስዳለን ወደ ውጭ እንልከዋልን፣ አስመርምረን በዲኤንኤ እሷን ግን መፍታት ነው ብለዋን። እሷ ግን ያን ስለማታውቅ በቃ ልጅ ከወለድኩ የእሱ ነኝ፣ እሱ ጋር ኖራለሁ በሚል እንደዚህ አድርጋለች ማለት ነው። እንግዲህ ከካሊብ ጋር አብራ አድራለች። ይሄ ነገር ግን አንድ ሰው አብሮ ስላደረ ብቻ መውለድ ወይ እንደዚህ ማድረግ ይችላሉ ስንል፣ አይ እንግዲህ እሱን በሂደት የምናየው ነው። ነገር ግን ዳኒን ያባረረችውም ለዚህ ነው። ዳኒን ከፈለክ ሂድ፣ እስካሁን ድረስ አንተን ብዬ እኔ ምንም ያልበደለኝን ባለቤቴን ሁላ በድያለሁ። ይህንንም ያደረኩት ለአንተ ስል ነበረ። አንተ ግን እኔ ገንዘብ ሲኖረኝ ብቻ ነው ፍቅር የሚታይህ እኔ ገንዘብ ሲኖረኝ ነው። እኔ ገንዘብ ከሌለኛ፣ እስኪ አስተውል፣ እስኪ ተመልከት፣ እስኪ የኛ ፍቅር እኮ በገንዘብ ላይ እየተመሰረተ ነው። ገንዘብ ከሌለኝ እኮ አንተ ካጠገቤ አትኖርም። በነገርህ ላይ አሁን ላይ ለሰው ልጅ የሚያስፈልገው ዋናው ነገር ገንዘብ እንደሆነ ተረድቻለሁ ብላለች። ስለዚህም እንግዲህ ገንዘብ በገንዘብ ደግሞ ተከባ ለመኖር ማለትም ላለመቸገር፣ ላለመደየት ከካሊብ ጋር ኑሮዋን ምርጫ አድርጋለች ማለት ነው። እንግዲህ ይሳካላት ይሆን የሚለውንም ወደኋላ የምናይ ይሆናል። ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ። በያላችሁበት እንኳን በሰላም መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ የኖቲፊኬሽኑን ምልክት እየነካችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ሁሌ እንደምላችሁ እንግዲህ ዛሬ ዥ የመጣ ሁላችሁ ትሁት ክፍል ሰላሳ ዘጠኝ ነው ማለት ነው። እንግዲህ በትሁት ድራማ ላይ ብዙ አስተማሪ ነገሮች አሉ። እንደምንመለከተው ቴና እንግዲህ በጣም ጥሩ ያልሆነች ሴት ነች በጥቅሉ። አሁን ላይ ግን እያደረገች ያለችው ነገር ለእሷ አሪፍ መስሎ ነው የሚታያትና እንግዲህ ግን ልጅ እንደው ሰው ከተገናኘ በቃ ልጅ ይጸነሳል ማለት ነው ወይ የሚለውን እስኪ ምን ይሆናል። እና ግን ዳኒን አሰናብተዋለች። በነገራችን ላይ ዳኒ ከምንም የማይሆን ሆኗልኝ። በነገራችን ላይ አባባ ራሱ ምን ብሎታን ችግር የለውም ልጅ ዳኒ፣ ነገሮችን ያው ማለት ሂሳብ እናወራረዳለን እናንተ ጥሩ ልጅ ና ጥሩ ሰርታል አደለ? አዎ ጥሩ ለሰራ ደግሞ ጥሩነቱ መልሶ መከፈል አለበት። ስለዚህ አታስብ፣ እኔ እከፍልሃለሁኝ፣ አንድ ቀን ሂሳብ ስናወራረድ እነግርሃለሁ ብሎታል ማለት ነው ምን አወራድሎ ይሰባለን እንዲህ ሲል አይመስልም ብሎታ። ይሄ ሁሉ አባዬ ህይወቴ ላይ ልክ ያልሆነው ነገር ካደረግኩኝ ሁሉም ለፍቅር ብዬ ነው ብሏል። እና ለፍቅር ሲባል ግን ለራስ ፍቅር ሲባል እሱ ገና ለገና ኤደንን ለማግኘት ሲል የሌላ ሰው ህይወት መበላሸት አለበት ወይ ነው ጥያቄው። ሜን ፖይንቱ እዚህ ጋር እሱ ኤደንን ለማግኘት ከኤደን ጋር ለመኖር ነው ቲናን የቀረባት። ቲናን ሲቀርብ ግን የሰው ትዳር አበላሽቷል። እንዴ የሰው ትዳር አመሰቃቅሏል። በእርግጥ ሊፈርስ ያለውን ነው ያስተካከለው፣ በደንብ እንዲፈርስ ያደረገው እሱ። ምክንያቱ ደግሞ ቲና ወደዚህ ቤት የገባችው ምን ለማድረግ ነው? ገንዘብና ገንዘብን አስ እሳቤ አድርጋ ነው። የሆነ ገንዘብ ይዛ ለመውጣት ነው ከክፍል አንድ ጀምረን ስንመለከተው እንደነበረው እና አባባ ግን ምን ብለዋን? እሺ ለፍቅር ተብሎ ታዲያ ማበላሸት ይገባል ማለት አሁን ያንተን ፍቅር ለመጠገን ሌላ ነገር ማበላሸት ልክ ነው ብለው ታስባለች? ዳኒ ብለውት ነበረ። እሱም እንግዲህ ምን ብሏል? ያው እኮ ሊፈርስ ያለ ነገር ነው በደንብ የሚፈርሰው ዞሮ ዞሮ፣ እኔ ግን ይቅርታ ካጠፋውኝ ብሎ ነበረ። ለአባባ ግን ይሄንን ይቅርታ በደንብ ተቀብለውታል ስንል አይቀበሉትም። ለዛ ነው ሂሳብ እናወራርዳለን ያሉት። እና ሌላው ደግሞ እንግዲህ ቲና ዳኒ ብላው ነበረ አቤት ካላት በኋላ እንግዲህ ለነገሩ ነይ እስኪ ደረጃ ላይ እንቀመጥ ብሏል። ለምንድን ነው እንደዚ ያላት? እሱ ሁሉንም ነገር አውቋል። ያወቀው ምንድን ነው? እሱና ቲና እህትና ወንድም እንዳልሆኑ። ስለዚህም ነው እንመካከር ብሏት የነበረው። በምክክራቸው ላይም እሷ ፈቃደኛ አልነበረችም። እሱ ግን ምን ይላታኒ ይውልሽ ቲና፣ እዚህ ቤት መቆየት አልፈልግም ብሏታኒ። ዳንዩል ማለት የፈለግከውን ነገር ማለት ትችላለ ስትለው፣ እሱም ዩልሽ ቲና፣ ልትሰሚኝ ይገባል እኛ ብዙ ነገሮች እየተበላሹ ነው ያሉት፣ አንድም ነገር እንኳን እያገኘን አይደለም ብሏታል ማለት ነው። እና እሷ መሽኔን ምን አድርጊ ነው የምትለኝ? ስትለው ጊዜ ገንዘብ ጠይቂው፣ ገንዘብ ተቀበይው፣ እንዴ እስከ መቼ ድረስ ነው ለመቆየት ያሰብሽው? በቃ ፍችው ብሏታል። እፈታዋለሁ፣ ግን በዚህ ሰዓት እንደዚህ በችኳሉ አይደለም ብለው ነበረ። እና ስለዚህ አሁን እሷ የምትፈልገው ምንድን ነው? መበቀል ነው። ለዛ ነው ሳልበቀላቸው፣ አልፈታውም ምንም ሳሌ እዛ ቤት አልወጣም እያለች ነበረ። እንግዲህ አሁን ለአራት መቶ ሺህ ብር ተሰጥቷታል። በእርግጥ እሷ የጠየቀችው አራት ሚሊዮን ነበረ በኋላ ላይ ግን ሰሌዳ በቃሽ፣ ችግር የለውም አራት መቶም ቢሆን ስጠኝ አራት መቶ ሺህ ብላ ተቀብላለች። እና ያንን ከተቀበለች በኋላ ግን አሁን ግን ምንድን ነው ለዳኒ መቼም ቢሆን አንተን አልተውክም ብላው ነበረ። ነገር ግን ብሩን ከተቀበለች በኋላ ተወችው። ምንድን ነው ያለችው ከፈለክ ሂድ ብለዋለች። ለነገሩ ቀድማ ምን ብለዋለች፣ ይኸውልህ እኔ የጀመርኩትን ነገር አንተን ባጣ እንኳን አላቆምም እቀጥላለሁ እንጂ ስለዚህ አንተ ከፈራህ ተመለስ አይነት ነገር ነግረዋለች። እሱም በጣም ነው የተናደደው። እንዴ ምንድ ነው የምትዩ? ዳኒ እኮ ነኝ ይላታል። ኦፍኮርስ አሁን ዳኒ ነህ፣ ግን አንተን አጥቼ መኖር እችላለሁ፣ ገንዘብ ግን አጥቼ መኖር አልችልም። ችግርን ካሁኑ እያየሁት ነው ብላለች ማለት ነው። እንደዛ ግን ሂድ እንኳን ስትለው እሱ ምንድን ነው ያላት በበቃ በቃ ብሎ ነው ጥሏት የሄደው። ለምን አይወዳትም። እሱ የሚፈልገው ከእሷ ገንዘብ ነው። ልክ እሷ ከካሊብ ገንዘብ እንደምትፈልገው ሁሉ ዳኒም የሚፈልገው ከቲና ገንዘብና ገንዘብ ብቻ ነው። እና እንግዲህ ለመበቀል ያሰበችውም ነገር አለ። ያው እሱን አባባን መበቀል ትፈልጋለች። ይህን ሽማግሌ መግደል አለብኝ ብላለች። መመረዝ አለብኝ ብላለች። በእርግጥ ካሊብ አናድዋታ ለምን እሷ ሳሎን ቁጭ ብላ እያለ መጥቶ አንቺ ሴትዮ አሁንም አለሽ ብሎ አንስቶ ነው አምዘግዝጎ ወደ ውጭ ወረወራት። ይህንን ረስታለት አይደለም ልጅ ያረገዘችለት አሁን ላይ ልጅ እፈልጋለሁ ብላ አውራተኛችሁ ለምንድን ነው ይህን ይህን ቀስ ቀስ እያለች ማወራረድ ስለምትፈልግ እንጂ ከምትወደው ሰው ለማስታወሻ ልክ አሁን መጠጡን እንዳለችው ማለት ነው። እና ምንድን ነው ያለችው? አራት መቶ ሺህ በርሰት ሌላው ደግሞ አንድ ቀን አብረን እንድንገባበት እፈልጋለሁ ብላ በዚህ መልኩ ወይን የጠጡት እሱ ጋር ፍቅሯ ታድሶ፣ ሲጀመር ፍቅር አልነበራት፣ ፍቅሯ እንዲታደስ ምናምን አይደለም። ልክ እሱንም እንዳለችው እች ቀን እኮ ትለያለች፣ በቃ የመጨረሻ ቀን እኮ ናት ምናምን ብላ እሱን እንደሸወደችው የሚሸወድበት ምናምን ነገር አይደለም። ነገር ግን ምንድን ነው ስንል እሷ ይህንን ያደረገችው ለምንድን ነው? ለበቀሏ እንዲመቻት ነው። እዚሁ ቤት መቆየት ትፈልጋለች። አባባ ምን ብሏታ ነኝ አስታርቀኝ እስኪ አባዬ አስታርቀኝ፣ በቃ አንተ ይቅር በላይ ብላ ይቅርታ ከጠየቀች በኋላ ከካሊብ ጋር አስታርቀኝ ስትለው ምንድን ነው ያላትኝ እሱ ይቅርታ የሚያደርግልሽ አይመስለኝም፣ ካደረገልሽ ግን ራሱን ሄደሽ ጠይቄው ብሏታል። በዛ ሰዓት እሷም ይቅርታ ጠይቀዋለውኝ፣ በቃ ፍቅሬን አድሳለሁ፣ እመለሳለሁ፣ እስተካከላለሁ፣ የድሮ አንቴና እሆናለሁ፣ እታረማለሁ ስትልም አንቺ እውነቱን ልንገርሽ እና ሚስት የምትሆኝ ሴት አይደለሽም ብሏታል። ስለዚህ ይሄን ይህን ነገር ሁሉ የምታወራረደው እዚሁ ስትሆን ነው። በተቃራኒው አባባ ደግሞ ምን ብሏኝ፣ እንደውም ከወጡ ለመቆጣጠር ስለሚያስቸግረን በጣም ይበቀሉናል፣ እዚሁ ካሉ ግን መቆጣጠር እንችላለን ብሎ ነበረ። ቴና ደግሞ ከዚህ ቤት መውጣት አትፈልግም። በውጭ ሁና ለመጉዳት ብዙም እንደማትችል ነው የተረዳችሁ። ስለዚህ እዚሁ ሁና ግን ለመጉዳት ብዙ ነገር እያደረገች ነው ያለችው። አሁን ላይ ትሁት ጋም ደህና ሰው ትሁትን፣ በቃ ምግብ ስጭኝ፣ ምግብ ልሰራ ነበረ፣ በቃ ጥሩ ጥሩ ነገር እያጫወታት ነው። እንግዲህ የውሃ ላይ ኩበት ሆኖ የቀረው እዚህ ጋር ዳኔ ነው ማለት ነው። ዳኔ እንግዲህ የውሃ ላይ ኩበት ሆኗል። ምክንያቱም ምንድነው ወይ ከቴና አልሆነም ዜና ቢያንስ ተወደው ነበረ አሁን ላይ ጠልተዋለች። አይንህን ላፈር። ሲጀመር እኔ ነ እንጅሊቱን ነኝ። ዋዋ ደግሞ አንተን ሰው ብዬ ከባለቤቴ ጋ ከባሌ ጋር ካገባኝ ባሌ ጋር በሱ ላይ አንተን አስገብቼ በማገጥኩት እኔ ተጸጽቻለሁኝ። ከዚህ በኋላ ላይክ አልፈልግም። ከዚህ ሄድልኝ። ሲጀመር በተለያችን ልጅ የምትላት ነገር ለእኔ ትልቅ ጥያቄ ሆኖብኛል። አንተ ማነህ እሷን የምትሸኛት? ያኔ እንግዲህ ኤደን መጥታ ነበረ እዚህ ጋ እና ኤደን ከካሌብ ጋር ቆይታ ነበረ። በዛ ተናዳ እያለ ቲና ጭራሹን ቤት ውስጥ ስትሄድ አገኘቻቸው። ማንን? አባባን፣ ካሌብን፣ ኤደንን፣ ትሁትን ቡና እየጠጡ በዛ ሰዓት ኤደን በቃ ልሂድ ልሄድ ስል እኮ መጣችሁ በቃ ልሄድ ስትል አባባም ልትሄድ ስትል እኮ ነው የመጣችሁት ሲል፣ እኔ ልሸኛት ብሎ ዳኒ ጡል ብሎ የሸኛትን ሁላ እያስታወሰች ነው እንግዲህ ዳኒን፣ አንተን ማየት አልፈልግም ያለችው። በዚህ ላይ ደግሞ ኤደንም አንተን ማየት አልፈልግም ብለው ቤቷን ቀይራለች። እንደዚህ ነው የሚያደርገው። የሰውን ነገር አበላሽተን የራሳችን የሆነ ጥሩ ነገር እንኖራለን ብሎ ማሰብ አግባብ አይደለም። ይህንንም ደግሞ ከዳኒ ነው የምንማረው ማለት ነው። እንግዲህ በዚህ ላይ አሁን ቲና በጣም ደስ ብሎታል። ቲና እንግዲህ ከካሊብ ጋር አብራድራለች። በዚህም በቃ አሁን ልጅ ነብሰ ጡር ነኝ ብላ አስባለች። ስለዛም አሁን ላይ እንዳደረገችው አይነት እያሳየች መኖር ትፈልጋለች። ማለትም ቤት መከራየት አትፈልግም። እንደውም ካሊብም መጥቶ አንቺ ሴትዮ ከዚህ ቤት አትወጭም እንዴ ባላት ሰዓትም አይ ብር እኮ ትንሽ ስለሆነ በትንሽዬ ብር የምከራየው ቤት እየፈለግኩ እስካገኝ ነው ብለው ነበረ። እሺ በቃ ቶሎ እንዲገኝ ላፈላልግሽ ሲላትም፣ አይ ችግር የለም ብለው ነበር። አሁንም በየጊዜው አቶ ጭም እንዴ ሲሏት ቤት እየፈለግኩ አቶ ጭም እንዴ ሲሏት ቤት እየፈለግኩ እያለች ለመቆየትና ዳኔንም አባራ እሷ ሲዩ ለመቀመጥ ከዛ ነብሰ ጡር ነኝ ብላ በዲኤንኤ ቢመረመረ ራሱ የካሊብ ልጅ ነው። ምክንያቱም ከካሊብ ጋር ነው አሁን የተኛሁት፣ በማለት ይህንን ሀሳብ አድርጋ ተቀምጣለች ማለት ነው እንግዲህ። መሳካቱን ይሳካላታል። ነገር ግን አባባይ ይሄንን ልጅ አሜን ብለው ይቀበላሉ ወይ ስንል፣ አይቀበሏትም። ሌላ ችግር ውስጥ ነው ራሷን የከተተችው። ለጊዜው ግን እሷ መሄጃ ስለሌላት የሚሄድበት ስለሌለኝ፣ እንግዲህ የበፊት ታሪኳ ራሱ ምንም ታሪክ የላትም ማለትም ጥሩ ነገር የለውም። ለምሳሌ አንዳንድ ሰው አግብቶ ሲወጣ ቤተሰቦች የጋይቻ ያሳድገዋሉ። በወልድ በታምን ቤተሰቦች አሉልኝ አይነት ነገር ይላል። እሷ ግን እንደዚ አይነት ታሪኳን አይደለም መናገር ማስታወስ እንደማትፈልግ ለዳኔ ተናግራለች። ዳኔ ምን ብሏት ነበረ? ግን ከዚህ በፊት እኮ ጠይቄሻለ ቅምቲና አንቺ ቆይ ከካሊብ በፊት ምን አይነት ላይፍ ነው የነበረሽ? ምን አይነት ሴት ነው የነበርሽው ሲላት፣ ይህንን ነገር እኔ ለራሴ ራሱ ማሰብ አልፈልግም ብላለች። ስለዛ አሁን ላይ መሄጃ የለኝም ብላ ስለምታስብ እች አራት መቶ ብር የትም አታደርሰኝም፣ ስራ ምን ምን ማድረግ አልችልም። ስለዚህ አማራጭ ከካሊብ ወልጄ እዚሁ ቤት መቀመጥ ነው። ይህ ቤት የኔ ቤት ሊሆን ይገባል። የአንቺ ቤት ነው ተብዬ ተሰጥቼ ፌክ ነው የሆነው። በእውን ግን ልወስደው ይገባል። ለዚህ ቤት የልጅ ልጅ ስለሌለ እኔ ደግሞ ከካሊብ ከወለድኩኝ ይህ ቤት የኔ የመሆን እድሉ ቀላል ነው፣ ሌላ ልጅ የላቸውም አባባ በማለት እንግዲህ ከካሊብ አርግዛለች ማለት ነው። እሷ እንደምታስበው ማለት ነው። እና ካሊብም በጣም ነው የተናደደው፣ አብራው እንዳደረች ሴ እንዴት፣ ለምን እንደዚህ ሆነ? በጣም በጣም በጣም ነው የተናደደው። እላቸዋለሁ ቤተሰቦቼ፣ እንግዲህ በጣም ነው የተናደደው። አባባ ነግረውት ነበር ቀድሞ አንድ ነገር ስታደርግ አትቸኩል። እሺ ብሩን ትውሰድ፣ አራት መቶ ሺህ ብሩን ችግር የለውም። ከአንተ ጋር ግን የአንድ ቀኑን ምሽት የፈለገችበት ምክንያት ምንድን ነው ሲለው ጊዜ እሱ ምን ብሎ ነበር? አባዬ እሱን ለእኔ ተወው ሲለው፣ ታዲያ ለእኔ ተወው ካልክማ ለምን መተነገርከኝ ብሎት ነበረ። አሁን አባባ እንዳሉት ካሊብ ችግር ፈጥሯል ማለት ነው። እንግዲህ ወደፊት ምን ሊፈጠር ይችላል? አባባ በጣም ነው የተናደዱበት። እዚህ ቤት ሊያስወጧቸው ሁላ ይችላሉ። ለምን እችን ሴት በአንተ ምክንያት የመጡትን እኔ ሁለቱን ይዘ ውጣልኝ ብሎ ሁላ ነበረ። እንግዲህ ካሊብ ደግሞ አባዬ እንዴ ምን ማለት ነው? እኔ እኮ ልጅ ነኝ ብሎ አስተባብሎ ነው የተቀመጠው። አሁን ላይ ግን በዚህ በእርግዝናው ምክንያት በጣም ትልቅ ችግር ይፈጠራል ማለት ነው። ከባድ ነው። ብቻ እንግዲህ ለጊዜው ዣላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል በቀጣይ ዣላችሁ የምመጣ ይሆናል። እስከዛው በያላችሁ በሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረጋችሁን አትርሶ። ባይ ባይ ውዶችዬ